ጤና ይስጥልኝ፣ እንደምን ዋላችኋል ተመልካቾቻችን። ለዜና ኢትዮጵያ የያዝናቸው የቢዝነስ ዘገባዎችን ወደ እናንተ እናደርሳለን። ከዜናዎቹ ጋር ሪሳሎ ፔዮነኝ፣ አብራችሁን ቆዩ። የቢዝነስ ዘገባዎቻችን የክብር ስፖንሰር የሆነው ኦሮሚያ ባንክን እናመሰግናለን። በ2018 የመጀመሪያ ሩብ ዓመት ከወጪ ንግድ 3.73 ቢሊዮን ዶላር ገቢ መገኘቱን የንግድና ቀጠና የትስስር ሚኒስቴር አስታወቀ። ሚኒስቴሩ የበጀት አመቱን የመጀመሪያ ሩብ አመት የዘርፎች አፈጻጸም ሪፖርት ግምገማ መድረክ በቢሾፍቱ ከተማ እያካሄደ ይገኛል። የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌ የበጀት አመቱ የመጀመሪያ ሩብ አመት ካለፈው አመት ጋር ሲነጻጸር በሁሉም ዘርፎች የላቀ ውጤት የተመዘገበበት መሆኑንም ገልጸዋል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ባልደረባችን አሚር ጌቱ በቀጥታ መስመራችን ላይ ይገኛል። አሚር እንደምንውላል? በሩብ አመቱ በዘርፉ የተመዘገቡ ዋና ዋና ስኬቶች ምንድናቸው? በትኩረት እንዲነሳባቸው የተጠቆሙ ጉዳዮችም ካሉ ብታብራራለን። እሺ፣ አመሰግናለሁ። እንደምንዋል ሽሪሳል እንግዲህ ቀደም ሲል እንደጠቀስሽው የንግድና ቀጣናዊ ትስስር ሚኒስቴር ያለፉት አራት ወራት ወይም የመጀመሪያ ሩብ ዓመት አፈጻጸሙን በተመለከተ ሪፖርትና ግምገማ እያካሄደ ነው የሚገኘው። ከዚህ ጎን ለጎን ደግሞ የተለያዩ ክልሎች የንግድ ቢሮዎችም አፈጻጸም ሪፖርትና ግምገማ እየተካሄደ ይገኛል። እንግዲህ የተቋሙን አጠቃላይ በሀገሪቱ የተከናወኑ በተለይ በወጪ ንግድ ገቢና በተለያዩ ጉዳዮች የተገኘውን አፈጻጸም በተመለከተ ሪፖርቱን ያቀረቡት የንግድና ቀጣናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ናቸው። በአጠቃላይ እንግዲህ በመጀመሪያው ሩብ ዓመት ካለፈው ዓመት ጋር ሲነጻጸር የላቀ ውጤት የተመዘገበበት መሆኑን እንግዲህ ሚኒስትሩ ገልጸዋል። በተለያዩ ጉዳዮች ላይም ትኩረት አድርገው ነው ሪፖርት ያቀረቡት። በተለይም ከወጪ ንግድ ገቢ አንጻር ወይም ከኤክስፖርት አንጻር የተገኘውን ገቢ እንዲሁም ደግሞ ሕገ ወጥ ንግድን ለመከላከል ኦንላይን አሰራርን ለማሳደግ፣ እና አጠቃላይ እንደ ሀገር ደግሞ የወጪ ንግድ ገቢውን ለማሳደግ ምን ይሰራ፣ ምን ተገኘ በሚለው ጉዳይ ላይ ነው እንግዲህ ሪፖርት ያቀረቡት። በተወሰነ መልኩ ስንመለከት ከወጪ ንግድ ገቢ ባለፉት አራት ወራት 34 ቢሊዮን ዶላር ለማግኘት ታቅዶ 337 ቢሊዮን ዶላር መገኘቱን ሚኒስትሩ ገልጸዋል። ከአለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸርም የ1.5 ቢሊዮን ዶላር ጭማሪ ማሳየቱን ገልጸዋል። እንግዲህ ባለፈው የ2017 ዓመት የበጀት ዓመት በአጠቃላይ በዓመቱ ከ8.3 ቢሊዮን ዶላር ገቢ በወጪ ንግድ ወይም በኤክስፖርት መገኘቱ ይታወቃል እና ይህንን ለማሳደግ አሁን ያለው አፈጻጸም ጥሩ እንደሆነ በዚህ ዓመትም ካለፈው ዓመት ጋር ሲነጻጸር የተሻለ ገቢ ለማግኘት አስቻይ ሁኔታ ስለመሆኑ አንስተዋል። የኦንላይን የንግድ ምዝገባና ፍቃድ አሰጣጥን ስንመለከት ደግሞ ለ968333 ነጋዴዎች የንግድ ፍቃድ በኦንላይን ስርዓት ማለት ነው ለመስጠት ታቅዶ ከ13 ሚሊዮን በላይ መከናወኑን። እንግዲህ አንስተዋል ይህም ከመቶ በላይ አፈጻጸም እንዳለው ተገልጸዋል። የዋጋም በማረጋጋት በኩልም ሰፊ ስራ የተሰራበት ያለፈው ሩብ ዓመት የመጀመሪያ ሩብ ዓመት ማለት ነው አፈጻጸሙ ጥሩ እንደሆነ ተገልጿል። በተለይም የቅዳሜና እሁድ ገበያዎችን በማቋቋም በኩል ከ130 በላይ የቅዳሜና እሁድ ገበያዎችን በማቋቋም አጠቃላይ በሀገሪቱ ያለውን የቅዳሜና የእሁድ ገበያዎችን ብዛት ከ1600 በላይ ማድረስ ስለመቻሉም ገልጸዋል። ይሄ ደግሞ ዋጋ ንረቱን ገበያውን በማረጋጋት በኩል ሰፊ ስራ የተሰራም ስለመሆኑ የተገለጸበት ነው። ህገ ወጥ ንግድም ለመከላከል እንግዲህ ሆን ብለው ዋጋ የሚጨምሩ ነጋዴዎች አሉ፣ በኮንትሮባንድ ንግድ ላይ የተሰማሩ የተለያዩ አካላት አሉ እና እነሱን ለመቆጣጠርም በጣም ሰፊ ስራ የተሰራበት እንዲሁም ደግሞ የተለያዩ እርምጃዎች የተወሰዱበት ስለመሆኑም ተገልጿል። ባለፉት አራት ወራት በዚህ ስራ ላይ ከ106 ሺህ በላይ የሚጠጉ የንግድ ድርጅቶች ላይ እርምጃ እንደተወሰደም ሚኒስትሩ ገልጸዋል። ሚኒስቴር መስሪያ ቤቱ ደግሞ የሚቆጣጠራቸው የወጪ ምርቶች አሉ። ከነዚህ በነዚህም መሰረት የተገኘውን ገቢ ስንመለከት ከ221.3 ሚሊዮን ዶላር ለማግኘት ታቅዶ ባለፉት አራት ወራት 257 ሚሊዮን ዶላር ገቢ መገኘቱ ተገልጿል። ይህም ጥሩ አፈጻጸም ያለው ስለመሆኑ ነው የተገለጸው። እንግዲህ በቀጣይ ምን ይሰራ፣ ምን አጠናክረን እንቀጥል በሚለው ጉዳይ ላይም የተለያዩ ሀሳብ ተነስተዋል። እንግዲህ ኢትዮጵያ በአፍሪካ ሰፊ የሆነ የእንስሳት የቁም እንስሳት ሀብት ያላት እንደሆነች ይታወቃል። በዚህ ዘርፍ የሚገኘውን ኤክስፖርት ማሳደግ እንደሚገባና አሰራሩን በማዘመን ደግሞ አጠቃላይ የንግድ ስርዓቱ በኢኮሜርስ የታገዘ ለማድረግ ሰፊ ስራዎች እንደሚጠበቁም እንግዲህ የተገለጸበት ነው ከዚህ መድረክ ጎን ለጎን የተለያዩ የክልል የንግድ ቢሮ ሀላፊዎች ያለፉትን አራት ወራት አፈጻጽማቸውን በተመለከተ ሪፖርት እያቀረቡ ነው ግምገማም እየተካሄደ ነው የሚገኘው ለሰዓቱ ያለኝ መረጃ ይሄን ይመስላል ሪሳል አመሰግናለሁ ባልደረባችን አሚር ጌቱ ለሰጠን መረጃ እናመሰግናለን መልካም ቀን በ2018 በጀት ዓመት የመጀመሪያ ሩብ ዓመት በተለያዩ ክልሎች በስራ እድል ፈጠራ የተሻለ አፈጻጸም መመዝገቡን የዘርፉን የሚመሩ የክልል ኃላፊዎች ተናገሩ የስራና ክህሎት ሚኒስቴር የመጀመሪያ ሩብ ዓመት አፈጻጸም ና የቀጣይ ትኩረት አቅጣጫ ላይ ሲያካሄድ የነበረውን የግምገማ መድረክ አጠናቋል በመድረኩ የተገኙ የተለያዩ ክልሎች የስራ ኃላፊዎች በስራ እድል ፈጠራ በተኪ ምርት በክህሎት መጠናከርና በቴክኖሎጂ አጠቃቀም ጨምሮ ባለፉት አራት ወራት ውጤት ተገኝቷል ብሏል። አስተያየታቸውን ሪፖርተራችን አባዴ ወይናይ አሰባስቧል፣ እንደሚከተለው ይቀርባል። እንደ ኦሮሚያ ያቀረብነው የፋይናንስ አቅርቦት በሲንቄ ባንክ በኩል 7.9 ቢሊዮን ብር ነው፣ በአራት ወሩ ማለት ነው። ይሄ የሚያሳየው በጣም በርካታ ሰዎች የፋይናንስ አቅርቦቱን እያገኙ እንደሆነ ነው የሚያሳየው። የመስሪያ ቦታና የመሸጫ ቦታም በመንግስት በጀትና እንደዚሁም ደግሞ በማህበረሰቡ ድጋፍ ጭምር ለሚሰሩ ለሚደራጁ ወጣቶች በርካታ የክላስተር ሼዶችን በየከተማውና እስከ ገጠር ቀበሌም ጭምር እየገነባን ማስተላለፍ ጀምረናል። አሁንም ቢሆን ብዙ እርቀት መሄድ ይጠበቅብናል። እንደ አማራ ክልልም እስካሁን ድረስ ኦልሞስት ከፍተኛ በበጀት አመቱ በዚህ አራት ወር ውስጥ የስራ እድል እንፍጠር ላለብን ከያዝነው ሰው ውስጥ ኦልሞስት ወደ 114 ፐርሰንት አካባቢ የፈጸምን መሆኑን ወይም ደግሞ ከ280 ሺህ በላይ ወጣቶችን የስራ እድል የፈጠርን መሆኑን ተመልክተናል። የስራ እድል በመፍጠር በኩል ላይ በነገራችን ላይ በኮሪደር ልማት ላይ ብቻ ብንወስድ ስራ አጥ ወጣቶችን ብቻ በማሰማራት ብቻ ሳይሆን የእኛ ኮሌጅ ጭምር የኮሪደር ልማት አለሚ ጭምር ናቸው። ለ2018 ወደ 400 ሺ ዜጎች የስራ እድል ለመፍጠር ግብ ጥለናል። ከዚህ ውስጥ ባለፉት አራት ወራት ተኩል ወደ 113056 ቋሚ የስራ እድል ፈጥረናል። ይሄ በግብርና በአገልግሎት ዘርፍ እንዲሁም ደግሞ በኢንዱስትሪ በማኑፋክቸሪንግ ዘርፍ ላይ የተፈጠረ ነው። እኛም አካባቢ ሳነሳ ገበያ ማረጋጋት ላይ ጭምር ቀላል የማይባል ሚና እንዳላቸው በሚሰሩት ስራ ለአካባቢ ምርት በማቅረብ ትልቁን ድርሻ እየተወጡ መሆኑን ማየት ይቻላል። በግብርና በማኒፋክቸሪንግ እንዲሁም ደግሞ በአገልግሎትም ሴክተር በርከት ያሉ የስራ እድሎች ተፈጥረዋል። እነዚህ ደግሞ ትርጉም ባለው መልኩ የእነሱንም ህይወት የቀየሩ ሀብት እንዲያፈሩ የሚያደረጉ ከዚያም አልፎ ለማህበረሰቡ የተረፉ መሆናቸውን ማየት ይቻላል። ከውጭ የምናስገባቸውን ምርት እስከ መተካት ከዚም አልፎ ደግሞ ወደ ኤክስፖርትም የሚሸጋገሩ ማህበራትን ጭምር እየለየን እየደገፍን እየሄድን ያለንበት ሁኔታ ነው ያለው። ወጣቶቹ በዚህ ሰዓት አስርተኛ ክፍል ተፈትነው ዩኒቨርሲቲ ጆይን ማድረግ ብቻ ሳይሆን ወደ ቴክኒክና ሙያ ኮሌጆች በመግባት በአጠቃላይ በፍለጋ ጊዜያቸውን የማያባክኑበትን ሙያዎችን በመምረጥ ወደ ስልጠና የማስገባት ሂደት ነው። እንግዲህ እንደ ድሬዳዋ በተለይ በተቋም ግንባታ ጋር በተያያዘ አዳዲስ ቴክኖሎጂዎችን ዲጂታል ከማድረግ አንጻር ውጤታማ ስራዎችን እንደተሰራ ለመገምገም ችለናል። እንግዲሁም ከደረስን በት ሁኔታ አንጻር አጠቃላይ ስራዎቻችን ወደ ዲጂታል መምጣት አለባቸው። የማክሮ ኢኮኖሚ ማሻሻያው በአገልግሎት ዘርፍ ላይ ሰፋፊ ለውጦችን ማምጣቱን የምጣኔ ሀብት ባለሙያዎች ተናገሩ። ማሻሻያው በሆቴልና ቱሪዝም ዘርፍ ካስመዘገባቸው ለውጦች ባሻገር የግል የውጭ ምንዛሪ አገልግሎት ቢሮዎች ተከፍተው ስራ እንዲጀምሩ ማስቻሉ በማሳያነት ይጠቁማል። መቅደስ እንዳለ ተጨማሪውን ይዛለች። ስር የሰደዱ የምጣኔ ሀብት ችግሮች ኢትዮጵያን ግዙፍ የማክሮ ኢኮኖሚ ማሻሻያ እንድታደርግ አስገድደዋታል። ይኸው የማክሮ ኢኮኖሚ ማሻሻያ በአገልግሎት ዘርፉ ላይ ምን አይነት ለውጦችን አምጥቶ ይሆን? ማሻሻያው ዘርፉን ለማሳደግ ካስቀመጣቸው ግቦች አንጻር የተመዘገቡት ውጤቶችን በተመለከተ ሊያነጋግሩን ናቸው። የፋይናንስና የምጣኔ ሀብት ባለሙያ ዳዊት ታደሰ ይህን ብለዋል። ካመጣቸው አንዱ ሎጂስቲክስ ሴክተር ሰርቪሱ እንዲጠናከር ከማድረግ አንጻር ሁለተኛው የፋይናንስ ዘርፉ እርምታ እንዲያገኝ አገልግሎት ዘርፉ እርምታ እንዲያገኝ ከማድረግ አንጻር በተጨማሪ የቴሌኮም ሴክተሩ ላይ ያሉ ለምሳሌ ከቴሌኮም ሴክተር እና እነዚህ ከአይሲቲ ጋር በተያያዘ በፊት ላይ አንድ የቴሌኮም ሴክተር ነበር። አሁን ሁለት ሆነዋል። እያደገ ይሄዳል ተብሎ ይጠበቃል። ሌላው እነዚህ የዳታ ሴንተሮች ለምሳሌ ዲጂታል ፐብሊክ ሰርቪስ አሁን ላይሰንስ ቢዝነስ ላይሰንስ ለማውጣት ዲጂታል አሁን ላይ መሶብ የሚባልም አንድ ሰርቪስ እንደ መንግስት እንዳቀረበ አውቃለው። ያም ማለት ነው አገልግሎት በቀላሉ እንድናገኝ፣ ማህበረሰቡ አገልግሎት በዲጂታል በሆነ በቀላሉ እንዲያገኝ ይረዳዋል። ያ እነዚህ ነገሮች መጠናከር አለባቸው። ግን ከዚህ ኢኮኖሚክ ሪፎርም አጀንዳ ጋር የተያዙ ናቸው። ከዚህ ባለፈ ተግባራዊ የተደረገው የተሟላ የማክሮ ኢኮኖሚ ማሻሻያ የግል የውጭ ምንዛሬ ቢሮዎች ተከፍተው የአገልግሎት ዘርፉን እንዲቀላቀሉ እድል ፈጥሯል። ይህም ከውጭ ምንዛሬ ተመን ጋር ተያይዞ ማነቆ የነበሩ አሰራሮችን ማቃለል ማስቻሉ ይገለጻል። ወደ ጥቁር ገበያው የሚሄደው ማህበረሰብ ቀንሶ ደግሞ ወደ እኛ ሲስተም ውስጥ ሲመጣ የእኛ የዶላር የመያዝ አቅማችን እንደገና ደግሞ መልሰል ነው ማህበረሰቡ የመስጠት አቅማችን ይጨምራል ስርዓት ያለው የግብይት እንትኖች እየተፈጠሩ ነው። ለምሳሌ የፎሬን ከረንሲ ላይ አንዱ ከግኝቱ ትልቁ እንትን ሬሚተንስ ነው። ሬሚተንስ በትክክለኛው ቻናል እንዲመጣ ሰዎች ወደ እንደኛ አይነት ኦፊሶች ውስጥ እንዲመጡ ይጋብዛል ማለት ነው። ስለዚህ ይሄ ደግሞ የእኛንም እንትን ኢንካሬጅ የሚያደርግ ነው። ፕላስ ደግሞ ስርዓቱ ላይ ትልቅ ኢምፓክት አለው ማለት ነው። በሌላ በኩል በአዲስ አበባና በሌሎችም የሀገሪቱ ከተሞች በስፋት እየተከናወኑ ያሉት የኮሪደርና የወንዝዳር ልማት ስራዎች ለሆቴልና ቱሪዝም ዘርፉ ውጤታማነት አስተዋጽኦ እያበረከቱ እንደሚገኙ ተጠቁሟል። እንደ መንግስት ከፍተኛው ሚና የተጫወተው በመጀመሪያዎቹ ጊዜ ላይ ነው። ሪፎርሙን እንደጀመረ ገበታ ለአገር ገበታ ለሸገር እንዲሁም የኮሪደር ልማቱን ጭምር የውጭ እንግዶችን የውጭ እንግዶችን ብቻ ሳይሆን የውስጥ እንግዶችንም ሳቢ ከማድረግ የአገልግሎቱ ተጠቃሚ ለማድረግ ይሄ ቀጥታ ግንኙነቱ ከቱሪስቱ ጋር ነው። ስለዚህ እንግዳው ወይም ደግሞ ጎብኚው ሊያይ የሚፈልገው የተለያዩ ነገሮች ይኖራሉ። ስለዚህ የመጀመሪያውን ኢኒሽቲቭ የወሰደው ለእኔ ከባለሀብቱ በፊት መንግስት ነው። የማክሮኢኮኖሚ ማሻሻያው በአገልግሎት ዘርፎ ያመጣቸው ለውጦች በሎጂስቲክ፣ ቴሌኮም እና ዲጂታል ዘርፎችም ጭምር የሚገለጹ ስለመሆናቸው ተገልጿል። ተመልካቾቻችን ለሰዓቱ ያዝናቸው የቢዝነስ ዘገባዎች እነዚህ ነበሩ። ከኛ ጋር ስለቆያችሁ እናመሰግናለን። መልካም ቀን ይሁንላችሁ።